በል ዝፈን ስለኛ ከመሸታ ቤት ወንበር ላይ ቁጭ ብለህ በስርቅርቅ ድምፅ ወለላ ከመዳፊ ባለ መስንቆ በተጎነጨው ጉሽጠላ የአንደበትን ግጥም እያረሰረስክ በቅላጼ እስኪ ዝፈን ስለኔ ብዙ መከራ ኖሯል ያደፈጠከ ውስጤ አንተ ምን ይሳንሃል ተቀበል ሲሉ መቀበል በድምፅ አክር ካዋደህ የግጥም ግብሩን ማባበል አውድስ የተባልከውን ምን ይሳንሃል ማወደስ ታሪክ ነው ያለውን ቀድተ ከመሰለ ላይ ማፍሰስ ተቀበል ብለው ሲነዝሩ ግጥምን ማጀብ በዜማ አንተማ ሁሉ በእጅ ነው ተቀበል ዝፈን ስለኔም ልቤ ሳይደለደማ በማስንቆ ክር ስፋው የልቤ እንደብል ቀዳዳ አዚመህ እንዳይሆን አርገው የለመለመውን ፍዳ አንተ ጥበበኛ ነህ ተቀበል ሲሉህ ግጥም ተቀባይ ዝፈን ዛሬም ስለ እኔ ስለ ብኩኗ እናቴ ጉዳይ ይችንጋሌ ሞታ ይል ፋላፋው ገረድ የተተበተበች በእኔ ልንገስ ገመድ ድንግል ነሽ ይሏታል ድንግል ሳትሆን ሳለች ዘመን አስቆጥራ ክብሯን አስረክባ ተነጥቃ ከመነነች። ቅዱስ ነሽ ይሏታል ያረከሳት አብራ ከድጃ ተጋድሞ እየተመጠለ የእናትነት ጌጧን አደብዝዞ ዘርፎ ከጓዶ አትሞ በላ ተቀበለኝ ማወደስ ብቻ አይደለም የማስንቆ ግብሩ እምባንም ያዜ ማይ እያለሹሩሩ ይችን የወላድ መሃን ደግሳ ለደም የምትድር የንጉሥ ተደመር ስሌት ከመቀነስ የምታድር በልዝፈን ስለሷ የምየን እልፍ ሰቆቃ ታፍራ የኖሮች ናት እንደረገጧት ተሰብራ ወድቃ የቀምሱት ቁራሽ ገዷቸው አብራክ ልጆቿ ሕዝቡን ዘንግቶ ዘር የሚጎነጉን ሹማምንቶቿ ታሪኳ ዝጓል፣ ከፍታዋ አንሷል፣ ስሟ ተረስቷል። ለምን ባየልማሽ ተዘንግቶ ገዳዩ ይወሳል። ከመቆጎጀው ከቀየ ርስቱ ሰው ይሰደዳል። ከሌላ ጠረፍ በንባ ከልሎ ምሽግ ይሰራል። በል ተቀበለኝ፣ ዝፈን ስለኔም ዝፈን ስለሷ እናት አይደለች ይህ ጉድ ሲጎፍ ምንናል ነፍሷ አንተማ

የስልጣን ጭፍራ የንጉሥ ሰርገኛ አንተ ግን ስማን በእጅ ማስንቆ ምታስለኛ በላ ዝፈነላት ለዛች ሐዘንተኛ ለመርዶ አጋፋሪ ወየው ባይ ዘላለም የጽልመት ሙሽራ አብራኳን ቀባሪ በእኔ ልንገስ ጋራ ልጇን መሥዋዕት ላረገች አይኗን ባት ተሸፍኖ ደሟን ላለቀሰች ከእናት እቅፏ ስርማት ሰቆቃ ለቀጠፈች አንተ የማስንቆ ጌታ ተቀበላ ዚመው የልቧን ሰቀቀን የወዷን ረመጥ የውስጧን ግርፋ ታውራላሌት ተቀን አኑራት በድምጸ ሞሽረ ከማስንቆ ግርጌ በዜማዋ ጅ በታመልጠው ቃኝላት ካሰሩባት አልጌ ባለዘመኑ ሁሉ እንዳላያት ሲያልፋት ተረማምዶ ከፊቷ ተንጋሎ የእናትነት ወረታዋ በማጣት ተንዶ ትናንቷን ክደውባት የእናትነቷን ድብቅኔ ማዕረጓን ገፋዋት በሽሚያ ልብለጥሽ ወኔ ከከፍታ ትውርድ ዘንድ ትላንቷን እየተቹ አለንልሽ ይሏታል ለወንበር ውርስ ሲባሉ ድቀቷን እያመቻችሁ በላ በማስንቆ ዝፈን። እንግዲህ ለዛች ታሪክ ቀዛፊ እናትነቷን ለሸጠች በዝምታ ሂሳብ እምነት ተዝራፊ ዘመን ተሻጋሪ እስኪ ግጥም አምጣ ከተበተንበት ጡስ እኔና እናቴን ጎትታውጣ ታውጣ፣ ተቀበል አዝማሪው ከየልብ ምጥ ላይ የልብ ምጥ እዚህ ጋር የልብ ምጥ ይሄ ማለት ነው። እዚህ በመሸጥ ላይ ከሚገኘው መጽሐፍ ነው ያነበበችላችሁ። ስለዚህ እንግዲህ ዱብ ዱብ በሉ እንቅስቃሴ እራሷ ደራሲዋ ናት ላላወቃችሁ። አማ መጽሐፍ ውስጥ አልገዛም፣ ስለዚህ ግዛ። ስንት አጽፋ ስንት አምሽ የእኛ ወዳጅ የማታ ማታ የሮም ያንበሳ ስንዲጻ ጠዋት ቀንቀሳቀሳቀሳ መጽሐፍ ቤተሰቦች መጽሐፉ መሸጥ አለበት። በእውነት በእውነት ይህን የመሰለ ድንቅ መጽሐፍ እጃችን ላይ ወደ አሁን አምስት መቶ ነው የቀረው እንግዲህ ጨርሰነዋል። አም ግማሽ በላይውን እና በተቻላችሁ መጠን ከግማሽ በላይውን ጨርሰነዋል። እንግዲህ የቀረችውን ደግሞ መሸጥ አለብን ለአምስት አምስት ጓደኞቻችሁ ለረመዳንም ሊሆን ይችላል።